እንደምንአደራቸው እኔ በደጋቤ ጫራቸው የተገኛችሁትን የሚዲያ አካላት በሙሉ እጅጋድ ያመሰግናል ነው። በጌታችን በኢየሱስ ክርስቶስም የእግዚአብሔር በረከት እናሰገና የባቸው የዚህ ታላቅ ዝግጅት መሪ ቃል ቅድም እንደሰማችሁት ኑ ያ መጎኪናችንን እናድስ የሚል ነው። መሬ የመጽሐፍ ቅዱስ ክፍላችን ደግሞ መዝሙረ ዳዊት ዘጠና አምስት ከቁጥር አንድ እስከ ሶስትና ቁጥር ስድስትና ቁጥር ሰባት ላይ ይገኛል። ኑ በእግዚአብሔር ደስ ይበላል፣ ለአምላክ ለመድኃኒታችን እልልንበል። በምስጋና ወደ ቤቱ ልንድረስ፣ በዝማሬም ለእርሱ እልልንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክት ሁሉ ላይ ታላቅ ንጉስ ነውና ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንበርከክ። እርሱ አምላካችን ነውና፣ እኛም የማሰማሪያው ሕዝብ የእጁ በጎች ነን። እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ መስቀል ደም ከእኛ ጋር አዲስና የዘላለም ኪዳን ገብቷል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ ያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ፣ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያቸው ሁ እርሱንም አትጉ ይላል፣ ሁሉንም የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ እናንተም ለኔ ወንድና ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ምናልባት ከዓለም ያወጣንበትና ለእግዚአብሔር ያልተለየበት ነገር ቢኖር ያንን በማስወገድ በንስሐ ከአምላካችን ጋር ያለን ግንኙነት የበለጠ የምናጠናከርበት ጊዜ ይህ ፕሮግራም ይሰጠናል፣ እድል እናገኛለን ብለን እናምናለን። ለዚህ ይረዳን። መልካም የሆነ የጸሎት ጊዜ ስለሚኖረን ሁላችሁም በሰዓቱ እንድትገኙ አደራ እንላለን። በሰዓት ማለት ቀጥሎ የሚዘረዝር ይሆናል። ያን አደራ ብዬ ማሳሰብ ፈልጋለሁ። ቀጥሎ የምናገራቸው ማሳሰቢያዎች፣ ይህን እየሰማችሁ ያላችሁ ላልሰሙን እንድታደርስልን አደራ ልላችሁ እወዳለሁ። አንደኛ መርሃ ግብሩ የሚጀምረው ከቀኑ ስድስት ሰዓት ተኩል ነው። ይሄ መሆኑን ተገንዝባችሁ በሰዓት እንድትገኙልን ይሁን። ብዙዎች ከቀኑ ዘጠኝ ሰዓት፣ ስምንት ሰዓት የሚል ስለሰማን አዳራሹ ከዛ በፊት ይከፈታል። ፕሮግራሙ ግን ከቀኑ ስድስት ሰዓት ተኩል የሚጀምር ይሆናል። በተለይም የክብር እንግዳ ሆናችሁ የተጠራችሁ በጊዜ የተመደበላችሁን ስፍራ በመያዝ እንድትተባበሩን አደራ ለማለት እወዳለሁ። በሁለተኛ ደረጃ ደግሞ ምንም አይነት የሚሸጥ ትኬት ወይም የሚሸጥ ካርድ አለመኖሩን እንድታውቁና እንዲህ ካለ ነገር እንድትጠበቁ ለማሳሰብ እንወዳለን። ይህም በተመለከተ ቀጥሎ ያለውን ጥቂት ማብራሪያ በጥሞና እንድትሰሙ ደግሞ አደራጋቸዋለሁ። በማንኛውም ሰበብ ማለትም ለፕሮግራሙ ዝግጅት የተረሳ ህትመት ወይም ለሌሎች ጉዳዮች የክርስቶስ ተልቆ ቤተክርስቲያን ገንዘብ ያሰበሰበች መሆኑን ሙሉ ወጪው በክርስቶስ ተልቆ ቤተክርስቲያን የተሸፈነ መሆኑን እና የገንዘብ ማሰባሰቢያ ሂደትም እንደሌለ ከዚህም በኋላ እንደማይደረግ ይሄን መግለጫ ለምትሰሙ ሁሉ ማሳሰብ እንፈልጋለን። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይሄንም እንድታወቁ መግቢያ የሌለው ነጻ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል መሆኑን እንድታወቁልን ማስገንዘብ እንሻለን። መጽሐፉን መመረቅ ወይም መግዛት ግዴታ የለም። የምንሰባሰበው እግዚአብሔር አምላካችን ለማምለክ ስለሆነ በእለቱ መጽሐፉ ላይ የሚመረቁ ሰዎች ገቢ የሚያደርጉት በመጽሐፉ ጸሐፊ ማለትም በቃል ኪዳን ጥላሁን ስም በተከፈቱ የባንክ ሂሳቦች ቁጥር ብቻ ይሆናል። ይህን ለማሳለጥ በሚሊኒየም አዳራሽ ግቢ ውስጥ የባንክ ቅርንጫፎች የሚገኙ ስለሆነ በጥሬ ብር መጽሐፍ የምትገዙ ሁሉ እኛ በቀጥታ ጥሬ ብር የማንቀበል መሆናችንን ልትገነዘቡልን ና በዛ በቅረቢያው የሚገኙ ግቢ ውስጥ በዚህ አገልግሎት የገቡ ባንኮች ጋር መፈልሰም የምትችሉ መሆኑን ልናሳውቅ እንወዳለን። በለቱ ያለውን የመርሃ ግብር መጨናነቅ ለመቀነስ ሲባል ፈቃደኛ የሆኑ እና መጽሐፉን በተለየ መልኩ ለመመረቅ ለሚፈልጉ ተዘጋጅተው እንዲመጡ አስቀድሞ የተበተነ ቅጽ ያለ መሆኑ ይታወቃል። እነዚህ ቅጾች ግን በምንም መልኩ የቅድሚያ ክፍያ ወይም የቦታ መያዣ ቅጾች አለመሆናቸውን እንድታውቁ አድርገናል። በዕለቱ ለክብር እንግዶች፣ ለቤተክርስቲያን መሪዎች፣ ረዘም ያለ ሰዓት መቆም ለማይችሉ እንግዶቻችን ውስን ወንበር ያዘጋጀን ሲሆን በፍጹም በሽያጭ የሚሰጡ አለመሆኑን ማስገንዘብ እንፈልጋለን። በፕሮግራሙ ላይ የመገኘት እድል ለሌላቸው ፕሮግራሙ በቀጥታ በሲቲቪ ዩቲዩብ ቻናል፣ በሲቲቪ ሳተላይት ቻናል እንዲሁም በዘማሪት በቃል ኪዳን ጥላሁን ዩቲዩብ ቻናል በቀጥታ የሚሰራጭ ይሆናል። በየትም ሀገር ያላችሁ አብራችሁን ጌታ ማምለክ ትችላላችሁ። በመጨረሻም የፕሮግራሙ ታዳሚዎች ሁሉ በጸሎት በመንፈሳዊ ቅንነት እና ፍቅር እንድትገኙልን ጥሬን አስተላልፋለሁ። ለዚህ ዝግጅት መሳካት ከጎናችን ቆማችሁ ሁሉ እግዚአብሔር ይባርካችሁ። እናመሰግናለን። ኢየሱስ ወነ ኢየሱስ ወ። አመሰግናለሁ። ሩት ኃይሉ እባላለሁ። የኤልቬቴቲቫንስ መስራች እና ዋና ስራ አስኪያጅ ነኝ። ከዚህ በመቀጠል በቀጣይ በመጋቢት ስድስት የአምልኮ ኪዳናችንን እናድስ በሚል መሪ ቃል የአምልኮና የቃል ኪዳን የቃኪዳን ኪዳን ልዩ ጥላሁን የቃል ኪዳን ፍቅር የተሰኘው መጽሐፍ ምረቃ መርሃ ግብር ቅድመ ዝግጅት ምን እንደሚመስል ገልጻለሁ። ስለ ጸጥታው በሚመለከት ከሰላምና ፀጥታ ቢሮ የማስፈቀድ ስራው እና በዕለቱ ከከተማ ጥበቃዎች በተጨማሪ በግል በሰለጠኑ የግል ጥበቃዎችና የአዳራሽ የጸጥታ ሰራተኞች ጋር በመተባበር ጥበቃዎችን ያጠናከርን ሲሆን በደህንነት ጉዳይ በደህንነት ጉዳይ ምንም አይነት ስጋት ሳይገባችሁ ቅዱሳን እንድትመጡ እየጋበዝን በደህንነት አካላት ለሚቀርብላችሁ ለማንኛውም ጥያቄዎች እና መመሪያዎች ቅን ትብብራችሁን እንድታደርጉ እናሳስባለን። መርሃ ግብሩ የሚጀምረው ከቀኑ ስድስት ሰዓት ተኩል መሆኑን አውቃችሁ በሰዓት እንድትገኙ ይሁን። ለመርሃ ግብሩ ስትመጡ ዣንጥላ፣ ስለታማ ነገሮችን ይዞ መምጣት የተከለከለ ነው። ምግብና የሚጠጡ ነገሮች በግቢ ውስጥ በተመጣጣኝ ዋጋ ስለተዘጋጀ ቅዱሳን በመግዛት መጠቀም ትችላላችሁ። ይህ የአምልኮ ኪዳናችንን የምናድስበት ታላቅ ፕሮግራም ከዚህ ቀደም የአምልኮ ድግሶች የሚለየው ጎን ለጎን የምንወዳት ዘማሪት ቃልኪዳን ጥላሁን የአገልግሎት ሕይወት ጉዞዋን የሚዳስስ መጽሐፍ ለሚወዷት ወዳጆቿ እና ለቅዱሳን የምታበረክትበት መርሃ ግብር በመሆኑ ጭምር ነው። በመጨረሻም ይህ የአምልኮና የመጽሐፍ ምረቃ መርሃ ግብር ምንም አይነት የመግቢያ ክፍያ የሌለው መሆኑን እና የክብር እንግዳ መግቢያ ካርዶች ከመርሃ ግብሩ ቀድሞም ሲሸጥ እንዳልነበረ እንዲሁም የመርሃ ግብሩ ዕለት ለሽያጭ የቀረበ ምንም አይነት ካርድ አለመኖሩን በጥብቅ ለማሳወቅ እንወዳለን። አመሰግናለሁ። ኢየሱስ ሰላም ደጋላችሁ ተናላችሁ። አስቀድሜ ያለኝ መልእክት አስቀድሜ አሁን በዚህ ፕሮግራም ላይ እንደምትገኙ በማመን አመሰግናችኋለሁ። ስለምትገኙ አንድ ነገር ላሳስባችሁ የምፈልገው ምንድን ነው እንግዲህ መጽሐፍም፣ አስመረቅን አምልኮም ማደረግን ዋናው ዓላማው በቀኑ መጨረሻ ውድ ሊያጠናቀቅ ነው ተነስና ስምናስበው ወንጌል መስበቅ ነው። ስለ ኢየሱስ ክርስቶስ ብቸኛ አዳኝነት ለህዝቡ ለአለም ህዝቡ ለማስተላለፍ ነው። ያ ነው ዋና አላማ። ይሄ ምክንያት ነው። ስለዚህ ይህንን ምክንያት ሁላችን ልንጠቀምበት ይገባል። ወንጌል መስበቅ እኛ አገልጋዮች የሆነ ብቻ ሳይሆን የሁሉም አማኝ ኃላፊነት ነው። ስለዚህ በዚህ አጋጣሚ በዚህ በተሰጠ ምክንያት አንዱ ማሳስባቸው ወይም በትንትና ምደቃቸው ነገር አንዳን አንድ ሰው አንድን ሰው ወደኛ ቤተክርስቲያን መጥቶ ማያውቅን ሰው ሊጋብዝ ይህንን አሳስባቸዋለሁ። እኔ አምናለሁ ያ ሰው የኢየሱስን ብቸኛ ዳኝነት ተረድቶ ከዛ ቤት እንደሚወጣ እና አባካቸው አንድ ሰው ይዞችው ለመምጣት አስቦበት እስከዛ በተረፈ በጣም ወዳችኋለሁ። ሚኒስትሪ በመወከል ነው እንግዲህ ሁሉም ዝግጅት እንዳለቀ ለመናገር ነው እና ሚኒስትሪ እኛ ቀደም ሲል እንደተናገር ሮ ላለፉት ሀያ አምስት ሀያ ስምንት ሰላሳ ዓመታት ያክል እንደዚህ መሰል ፕሮግራሞችን አብሮ ጋር በመስራት ከእግዚአብሔር ስራ ጋር የምንቆም

እሱም በልባችሁ ይዛችሁ የምትመጡ የክርስቶስ ፍቅር ብቻ ነው። ሌላ የመግቢያ ዋጋ የለም። በዕለቱ ለተባለው በርካታ የክብር እንግዶች አሉን። ነገር ግን ለየት ያለ ደግሞ ሌላ ታላቅ የክብር እንግዳ አለን። በዕለቱ የሚገኝ በጣም የከበረ ታላቅ የክብር እንግዳ አለን። ይሄ የክብር እንግዳ በተገኘበት ደግሞ ተገኝቶ አምላካችንን ማወደስ ሌላ ታላቅ ክብር ነው። ይህ ታላቁ በእረፍት የሚገኘው የክብር እንግዳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። በዚህ ታላቅ የክብር እንግዳ በሚገኝበት ላይ ተገኝቶ ክብር ደግሞ ታላቅ ነገርን ክብሩ የእሱ ነው። ኢየሱስ ክርስቶስ ጌታ ለሰጠን በረከቶች ሁሉ እናመሰግናለን። አንድ ራሱን ሰጡናል። ከጥሩ ሰዎችን ሰጡናል። ኢየሱስ ክርስቶስ ጌታ፣ ዋው አምላክ ለመጋቢት ስድስት ታላቅ መንፈሳዊ ባህል ይኖረናል። ለአምላካችን ክብር የምንሰጥበት ሁላችን ክብሩ የመንገድ ጊዜ ይሆናል። እግዚአብሔር አምላክ ባርካችሁ። በዛ ስራ ስራ